ሰላም፣ ጤና ይስጥልኝ። ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የዘይቱና ቅጠል ሻይን የሚሰጣችሁን ድንቅ ጥቅሞቹን፣ አዘገጃጀቱን እና መቼ መጠጣት እንዳለባችሁ ደግሞ በዚህ ቪዲዮ ላይ እነግራችኋለሁኝ። ማድረግ ያለባችሁ ጥንቃቄንም በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የዘይቱና ቅጠሎች አንቲኦክሲዳንቶችን፣ ፍላቮኖይድስ፣ ታኒን ቫይታሚን ሲ ኪዩሪሲቲን፣ እናም ፀረ ባክቴሪያ ውህዶችን ይዘዋል። እነዚህም ሻዩን ከጠንካራ የተፈጥሮ ፈዋሽ መጠጦች ውስጥ አንዱ ያደርጉታል። የዘይቱና ቅጠል ሻይን አዘጋጅታችሁ ብትጠጡ የምታገኙትን ድንቅ ጥቅሞችን ልንገራችሁ። አንደኛ የደም ስኳርን ማስተካከል እናም የስኳር በሽታን ለመከላከልም ይረዳል። በጣም ኃይለኛ ውጤት አለው የዘይቱና ቅጠል ሻይ በአንጀት ውስጥ የካርቦሃይድሬትስ መመጠጥን ያዘገያል። ይህም ከምግብ በኋላ የሚከሰተውን ድንገተኛ የደም ስኳር መጠን መጨመርን ይከላከላል። የኢንሱሊን ሴንሲቲቪቲን ያሻሽላል። በባዶ ሆድ የሚለካውን የደም ስኳር መጠንን ይቀንሳል። ምግብ የመሻትን ስሜትም ለመቆጣጠር ይረዳል። በተለይም የሚጠቅመው ቅድመ የስኳር በሽታ አይነት ሁለት የስኳር በሽታ ስኳር የበዛባቸውን ምግቦችን ለሚመኙ ሰዎች በጣም ጠቃሚ ነው። ሁለተኛ የምግብ መፈጨትን ለማሳደግና ተቅማጥንም ለማቆም ይረዳል። የዘይቱና ቅጠሎች ተፈጥሯዊ ፀረ ባክቴሪያ እና አንቲኢንፍላማቶሪ ወይም ደግሞ ብግነትን የመከላከል ውህዶች አሏቸው። ጎጂ የአንጀት ባክቴሪያዎችን ይገድላል፣ ተቅማጥንናም ልቅ ሰገራንም ይቀንሳል። የጨጓራ ግድግዳንም ያረጋጋል የሆድ መነፋትና ጋዝንም ይቀንሳል። በአይቢኤስ ወይም ደግሞ በኢሪቴብል ባውል ሲንድረም ወይም የምግብ አለመፈጨት ችግር፣ ተቅማጥ ወይም ደግሞ በሆድ ቁርጠት የምትሰቃዩ ከሆነ የዘይቱና ቅጠል ሻይ በጣም በፍጥነት ይሰራል። ሶስተኛ የሆድ ስብን ለማቅለጥና ሜታቦሊዝምንም ለማሻሻል ይረዳል። የዘይቱና ቅጠል ሻይ ስታርች ወደ ስኳር እንዳይለወጥ ለመከላከል የስብ መምጠጥን ለመቀነስ ሜታቦሊዝምን ለመጨመርና ሰውነት የተከማቸ ስብን እንዲያቃጠል በመርዳት ይታወቃል። በተለይ ለሆድ ስብ ከኢንሱሊን ጋር በተያያዘ ለሚመጣ ክብደት መጨመር ወይም ደግሞ ለቀዘቀዘ ሜታቦሊዝም ውጤታማ ነው። አራተኛ ጉበትን ለማጽዳትናም ሰውነትን ከመርዛማነት ነፃም ያደርጋል፣ ዴቶክስ ያደርጋል። የዘይቱን ቅጠል ሻይ ጉበት መርዛማ ንጥረ ነገሮችን በበለጠ ውጤታማ በሆነ መንገድ እንዲያስወግድም ይረዳዋል። ጥቅሞቹም የጉበት ብግነትን ይቀንሳል። ኬሚካሎችንና የስብ ክምችቶችን ለማስወገድ ወይም ደግሞ ዴቶክስ ለማድረግም ይረዳል። ጤናማ የሐሞት ፍሰትንም ይደግፋል። ፍጹም የሆነ ተፈጥሯዊ ሰውነትን የማጥራት ወይም ደግሞ ዴቶክስ ለማድረግ የሚረዳ መጠጥ ነው። አምስተኛ የወራባ ህመምን ለማከምና ሆርሞኖችን ለማመጣጠንም ይረዳል። የዘይቱን ቅጠሎች ማዕፀንን የሚያረጋጋ እና ቁርጠትን የሚቀንስ ኪሪሲቲን የተባለ ንጥረ ነገርን ይዘዋል። የሚረዳውም ከባድ የወራባ ቁርጠት፣ ከፍተኛ የደም መፍሰስ፣ ከወራባ በፊት የሚከሰት ምቾት ማጣትን፣ የሆርሞን አለመመጣጠንንም ይደግፋል። የዘይቱና ቅጠር ሻይ በመደበኛነት የምጠጡ ከሆነ ብዙውን ጊዜ ቀላል የወራባ ውደት እንዳላቸው ይናገራሉ ብዙ ሴቶች ይህንን ሻይ ሲጠጡ ማለት ነው። ስድስተኛ ኮሌስትሮልን ለመቀነስና የልብ ጤናንም ለመደገፍ ይረዳል። የዘይቱና ቅጠል ሻይ ኤልዴል ወይም ደግሞ መጥፎ ኮሌስትሮልን፣ ትራይግሊሰራይድን እናም በደም ስሮች ውስጥ የፕላክ መፈጠርን ለመከላከል ወይም ደግሞ ለመቀነስ ይረዳል። ይህም የደም ዝውውርን ያሻሽላል እናም የልብ በሽታ አደጋን ወይም ደግሞ ተጋላጭነትንም ይቀንሳል። ሰባተኛ ኢንፌክሽኖችን ለመዋጋትና የበሽታ መከላከያ ስርዓትንም ለማጠናከር ይረዳል። የዘይቱና ቅጠሎች ጠንካራ ፀረ ባክቴሪያ፣ ፀረ ፈንገስና ፀረ ቫይረስ ውጤቶች አሏቸው። ስለዚህ ጉንፋንናም ጉንፋን መሰል በሽታዎችን ለመከላከል፣ ለጉሮሮ መቁሰል፣ ለቆዳ ኢንፌክሽኖችና ለአፍ ኢንፌክሽኖች ጠቃሚ ነው። ስምንተኛ ቆዳን ለማሻሻል እናም ብጉርንም ለማስወገድ ይረዳል። የዘይቱና ቅጠሎች ደምን ያጸዳሉ እንዲሁም ፀረ ባክቴሪያ ባህሪያትም አሏቸው። ለቆዳ የሚሰጣቸው ጥቅሞቹም ብጉርን ያጠራል፣ ጥቋቁር ነጠብጣቦችንም ይቀንሳል፣ የቆዳ ቀዳዳዎችንም ያጠባል፣ የኮላጅ ምርትንም ያሻሽላል፣ ቅባታማነትን እናም ብግነትንም ይቀንሳል። አንዳንዶች በቀዘቀዘ የዘይቱና ቅጠል ሻይ ፊታቸውን ለማጠብም ይጠቀሙበታል። ዘጠነኛ ጭንቀትን ለመቀነስና እንቅልፍን ለማሻሻልም ይረዳል። ቅጠሎቹ የሚያረጋጉ ፋይቶኒውትራንቶችን ይይዛሉ። በውጤቱም የነርቭ ስርዓትን ያረጋጋል፣ የጭንቀት ሆርሞኖችን ይቀንሳል፣ ጥልቅ እንቅልፍም እንድትተኙ ይረዳል። ምርጥ የምሽት መጠጥ ነው። አስረኛ የፀጉር እድገትንም ለመደገፍና ፎሮፎርንም ለመቀነስ ይረዳል። የዘይቱና ቅጠል ሻይ ሲጠጣ ወይም ደግሞ በፀጉራችሁ ላይ ሲቀባ ወይም ስትታጠቡበት የፀጉር ስሮችን ያጠነክራል፣ ፎሮፎርን ይቀንሳል፣ የፀጉር እድገትንም ያሳድጋል፣ የፀጉር መርገፍንም ያቆማል፣ የራስ ቆዳ ጤናንም ያሻሽላል። እንዲሁም ፀጉራችሁን በቀዘቀዘው የዘይቱና ቅጠል ሻይ ማለስለስ ወይም ደግሞ ማጠብም ትችላላችሁ። ታዲያ የዘይቱና ቅጠል ሻይ እንዴት እንደሚዘጋጅ ደግሞ ልንገራችሁ፣ በርካታ አዘገጃጀቱን ማለት ነው። መደበኛው ዘዴ የምንለው የሚያስፈልጋችሁ ግብዓቶች ከሰባት እስከ አስር ትኩስ የዘይቱና ቅጠሎች ወይም ደግሞ አንድ የሾርባ ማንኪያ የደረቁ የዘይቱና ቅጠሎች ያስፈልጋቸዋል። ሁለት ኩባያ ውሃ ያስፈልጋቸዋል። አዘገጃጀቱም ቅጠሎቹን በቅድሚያ በደንብ ጠቧቸው፣ ከዛም ውሃውን አፍሉ እና የዘይቱና ቅጠሎችን ጨምሩበት ለአስር ደቂቃዎች በዝቅተኛ ሙቀት አፍሉት ፣ ከዛም አጥልላችሁ ሙቅ አድርጋችሁ አቅርባችሁ መጠጣት ነው። እንደ አማራጭ ደግሞ ማርን መጨመር ትችላላችሁ። አያስፈልግም ግን፣ ከፈለጋችሁ ጣዕምን ያሻሽልላችኋል። የዝንጅብል ቁራጭ ወይም ደግሞ ሎሚን መጨመር ትችላላችሁ፣ ተጨማሪ ጠቀሜታን ይሰጣችሁ። በሁለተኛ ደረጃ ደግሞ ለጠንካራ የመድኃኒትነት ዘዴ ደግሞ ለስኳር በሽታ ለክብደት መቀነስና ዲቶክስ ለማድረግ ከአምስት እስከ 20 የዘይቱና ቅጠሎችን በሶስት ኩባያ ውሃ ውስጥ አፍሉት። ውሃው ፈልቶ ወደ አንድ ከግማሽ ኩባያ እስኪቀንስ ድረስ አፍሉት። ከዛም ሙቅ አድርጋችሁ መጠጣት ነው። ይህ ከፍተኛ የአንቲኦክሲዳንት ክምችት ያለው ይበልጥ ጠንካራ የሆነ ሻይ ያደርገዋል። ፈጣን የሆነ የማፍላት ዘዴን ደግሞ ለመጠቀም የደረቀ ዱቄቱን ወይም ደግሞ የደረቁ የዘይቱና ቅጠሎችን በአንድ የሻይ ማንኪያ የደረቀ የዘይቱና ቅጠል ወይም ደግሞ ዱቄትን ወደ ሙቅ ውሃ ጨምራችሁ በደንብ አዋሃዳችሁ መጠጣት ትችላላችሁ። በጣም ምቹ የሆነ መጠጥ ነው። ታዲያ የዘይቱና ቅጠል ሻይን ደግሞ ለመጠጣት በጣም ጥሩ ጊዜ እናም ጥቅሞቹ ለማግኘት ለክብደት መቀነስና ለሆድ ስብ ከሆነ ጠዋት በባዶ ሆድ ከምግብ በፊት 30 ደቂቃዎች አስቀድማችሁ መጠጣት ነው። ካርቦሃይድሬትስንና ስኳር እንዳይመጠጥ ለመከላከል ይረዳል። ለስኳር በሽታ ወይም ደግሞ ለደም ስኳር ቁጥጥር ከሆነ ደግሞ ከምግብ በኋላ፣ በተለይ ከፍተኛ ካርቦሃይድሬት ካላቸው ምግቦች በኋላ የስኳር መጨመርን ይከላከላል። ለምግብ መፈጨት ወይም ደግሞ ለሆድ መነፋት ከሆነ ከከባድ ወይም ደግሞ ከቅባታማ ምግቦች በኋላ አንጀትን በፍጥነት ስለሚያረጋጋ፣ ለወር አበባ ሕመም ከሆነ ደግሞ በወር አበባ የመጀመሪያዎቹ ሁለት ቀናት ውስጥ ከሁለት እስከ ሶስት ኩባያ መጠጣት ትችላላችሁ። ቁርጠትን በፍጥነት ይቀንሳል። ለእረፍቱና ለጭንቀት ከሆነ ደግሞ በማታ ከመተኛታችሁ በፊት መጠጣት ትችላላችሁ። መዝናናትን ያበረታታል። ታዲያ ጥንቃቄ ማድረግ ያለባቸው ሰዎች ምን አይነት ሰዎች ናቸው? እርጉዝ ሴቶች ጥንቃቄ ማድረግ አለባቸው፣ ብዙ መጠን እንዲወስዱ በፍጹም አይመከርም። የስኳር በሽታ መድኃኒቶችን የሚወስዱ ሰዎችም ጥንቃቄ ማድረግ አለባቸው፣ ስኳርን ከልክ በላይ ሊቀንስ ስለሚችል በጣም ጥንቃቄ ማድረግና የደም ስኳራችሁን ቶሎ በፍጥነት መከታተል ያስፈልጋል። እንዲሁም ዝቅተኛ የደም ግፊት ያለባቸው ሰዎችም ጥንቃቄ ማድረግ አለባቸው ምክንያቱም የዘይቱና ቅጠል ሻይ የደም ግፊትን ስለሚቀንስ ማለት ነው። ከዚህ ውጪ ለዕለታዊ አጠቃቀም አስተማማኝ ነው፣ ፍጹም ጤናማ እና በርካታ ጥቅሞችን ይሰጣችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበር። የዘይቱና ቅጠል ሻይ ስትጠጡ የምታገኙትን ድንቅ ጥቅሞችን በዚህ ቪዲዮ ላይ ንግሬያችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያዘ ጥያቄ ካላችሁም፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸሪያ ቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።